መቼም የሰው ልጅ ድፍረት እየበዛ ፍርሃተ እግዚአብሔር እየጠፋ ከሄደ ሰነባብቶ የሚሰማ ሁሉ ጆሮን ጭው የሚያደርግ ሆኗል። መጨካከኑን ተላምደን ከንፈር መጠን ማለፍ ተላምደናል። እየተሰማ እየታየ ያለው ሳያንስ ነገሩ ምንም ወደማያውቁት ህጻናት ዞሯል። በርካቶችን ጉድ ያስባለና ፍራቻን የጫረ ክስተት ተከስቷል። በእንግድነት ከተገኘችበት ቤት ልጅን ሰርቃ የተሰወረችው ግለሰብ ልጁን ለመመለስ አምስት መቶ ሺህ ብር መጠየቋም ተሰምቷል። ጉዳዩ እጅግ አስደንጋጭ ከመሆኑ በላይ አስፈር ተሪና አሳሳቢ ሆኗል። ለመሆኑ ወላጆች ተጠንቀቁ ያስባለው ድርጊት የትና እንዴት የተፈጸመ ነው? የተሰረቀው ልጅ መጨረሻስ ምን ሆነ የሚለውን በዝርዝር እንነግራችኋለን። ይህም በእንዲህ እንዳለ ከቅድስት ሀገር ኢየሩሳሌም እጅግ አሳዛኝ ዜና ተሰምቷል። መቼም ከጊዜ ይሁን ከሰው ባይታወቅም በየቦታው የሚሰማው ሁሉ ጭንቀትና ሀዘንን የሚዘራ ነው። አሜሪካን ለቀናት በብዙ ሲፈትናት የከረመው እሳት እስራኤልን እያስጨነቃት ይገኛል። አልበገር ያለው እቶን በርካታ ቦታዎችን ወደ አመድነት መቀየሩም ተሰምቷል። ሰላም ጤና ይስጥልን። ውድ የአማርያ ቲዩብ ቤተሰቦች በዛሬው መሰናዶ ለወላጆች የጥንቃቄ መልእክት የተላለፈበትን አስደንጋጭ ታሪክና እስራኤልን ስላስጨነቃ ትሳት መረጃ ልናደርሳችሁ ወደናል። ቻነሉን ያልተቀላቀላችሁ ተከታታዮች ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማስታወስ ቪዲዮን ላይክ ና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ ጋበዝን። ይህ የምትመለከቱት ህፃን እዮሃ ይባላል። እዮሃ ቡሽ የአራት አመት ህፃን ነው። ሚያዝያ 20 ቀን 2017 2017 ዓ.ም ከጠዋቱ 3 ሰዓት አካባቢ በአቃቂ ቃሊቲ ክፍለ ከተማ በተለምዶ መሳለሚያ አካባቢ ካለው የወላጆቹ መኖሪያ ግቢ ውስጥ እየተጫወተ ድንገት ይሰወራል። በእለቱ ወላጆቹ እየዋ እንደ ወትሮ ሁሉ ተጫውቶ ይመጣል ብለው እሱ እስኪመጣ ድረስ ቁርስ በማዘገጃጀት ይጠመዳሉ። ቁርሱን አዘገጃጅተው ሲጨርሱም ልጃቸውን ለመጥራት ወደ ግቢው ወጥተው ቢፈልጉት ቢያስፈልጉት ልጅ ዮሐን አየውም ሰማውም የሚል ሰው ይጠፋል። ወላጆች በዚህ ሰዓት ይይዙት ይጨብጡ ነገር ያጡና ከባድ ድንጋጤ ውስጥ ይገባሉ። በፍለጋቸው ተስፋ የቆረጡት ወላጆችም የህፃኑን ጉዳይ ሳይውል ሳያድር ወዲያውኑ ወደ ፖሊስ ጣቢያ በማምራት ጉዳዩን ለፖሊስ ይናገራሉ። የህፃኑ እናት ለፖሊስ እንደሰጡት ቃል ከሆነ ለዳግማ የትንሳኤ ወንድሟን ለመጠየቅ የመጣችው አንዲት ግለሰብ የጎረቤት ልጆችን በሙሉ ሰብስባ ወደ ሱቅ በመውሰድ እንደ ከረሜላ፣ ፊኛና የተለያዩ ጣፋጭ ነገሮችን በመግዛት ወደ ግቢው ስትመልሳቸው ማየታቸውንና ልጃቸውን ግን እንዳላዩት የህፃን እየውሃ እናት ወይዘሮ ሰብለ ሰንበቴ ጉዳዩን ለፖሊስ ሪፖርት ባደረጉ ሰዓት በዝርዝር ተናግረዋል። የአካባቢው ማህበረሰብ ጎረቤት፣ የቅርብም የሩቅም ዘመድ አዝማድ በሙሉ ይሰበሰብና የህፃን እየውሃን መጥፋትና ከብዙ ፍለጋ በኋላም ሊያገኙት አለመቻላቸውን ካረጋገጡ በኋላ ለፖሊስ በሰጡት ቃል መረጃ መሰረት በ48 ሰዓታት ውስጥ የጠፋው ልጅን ጨምሮ ሁለት ተጠርጣሪዎችን ይዞ ምርመራ እያደረገ እንደሚገኝ ከአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘው መረጃ መረጃ አመላክቷል። ተጠርጣሪዋ ለበዓል ጥየቃ ከመጣችበት ሰፈር ያሉትን ልጆች ሁሉ ሰብስባ ኑከረሜላ ልግዛላችሁ ብላ ከወሰደቻቸው በኋላ ልጆቹን ስትመልስ ህፃን ዮሀን ከመሀል አስቀርታ ይህንን ጉዳይ ለመፈጸም አብረዋት አቅደው ከተንቀሳቀሱ ግብረ አበሮቿ ጋር በመሆን ህፃኑን ወደ አዳማ እንዲሄድ ካደረገችው በኋላ ምንም እንዳልተፈጠረ፣ ምንም እንዳልተከሰተ ሁሉ በፍጥነት ወደ አካባቢው ተመለሳ ከአካባቢው ማህበረሰብ ጋር በመሆን የጠፋውን ልጅ ማፈላለግ ትጀምራለች። የሌባ በአይነ ደረቅ መልሶ ልብ ያድርቅ እንዲሉ ይህንን ህፃን የሰረቀችው ይህች ግለሰብ በልጁ መጥፋት እንደደነገጠችና እንዳዘነች ሆና ተባባሪ ለመሆን እየሞከረች አብራ ለመፈለግ ያደረገችው ነገር ደግሞ እጅግ አስገራሚ ሆኗል። የግል ተበዳይ ወንድም ወይንም የህፃን አጎት አቶ ቴዎድሮስ ሰንበቴ ግለሰቧ ከእነርሱ እኩል እየወጣች እየወረደች ስታፈላልግ መቆየቷን አስረድተዋል። የአካባቢው ማህበረሰብ በፍለጋ ላይ ሆኖ ከወደ አዳማ ስልክ ተደውሎ አምስት መቶ ሺህ ብር ካልተሰጣቸው ቸው የታገተው ልጅ ማንም እንደማያገኘው የምትዝት ሴት ድምጽ በስልክ መስማቱንና የህፃኑን ድምጽ በስልክ በመስማታቸው ለከፍተኛ ድንጋጤና መረበሽ መዳረጋቸውን አቶ ቴድሮስ ተናግረው፣ የህፃኑ መጥፋት መረጃው የደረሰው ፖሊስ ሌት ተቀን ባደረገው ብርቱ ምርመራና ክትትል ልጃቸውን ማግኘታቸውን ተናግረዋል። ልጃቸው ከጠፋበት ሰዓት ጀምሮ ከፍተኛ ጭንቅ ውስጥ መቆየታቸውን የገለጹት የግል ተበዳይ ህፃኑን በማግኘታቸውና ተጠርጣሪዋ ከነአባሪዋ ቁጥጥር ስር በመዋል ላቸው መደሰታቸውን ገልጸው ለምስጋና ቃላቶች ያጥሩኛል ብለዋል። ልጆች የወላጆች ወይም የአሳዳጊ ብቻ ሳይሆኑ የማህበረሰቡም ጭምር ሀብት በመሆናቸው የልጆች አሳቢና ተንከባካቢ መስለው ድብቅ የሆነ እኩይ ተግባር የሚፈጽሙ አንዳንድ ግለሰቦች ሊኖሩ ስለሚችሉ ወላጆችም ሆኑ መላው ህብረተሰብ ለህጻናት ልዩ ክትትልና ጥበቃ በማድረግ ኃላፊነቱን ሊወጣ እንደሚገባ የአዲስ አበባ ፖሊስ መልእክቱን አስተላልፏል። ይህም በእንዲህ እንዳለ ከውጭ ወደ ተሰማው መረጃ ስናልፍ እስራኤል የተስፋዋ ምድር በአስፈሪ ሰደድ እሳት እየነደደች ነው። በኢየሩሳሌም አካባቢ ነበልባሎች ተራሮችን እየበሉ ደኖች ወደ አመድነት ሊለወጡ ነው። እናም ሰዎች ቤታቸውን ለቀው እየሸሹ ሲሆን እሳቱ እንደተቆጣ ዘንዶ ሆኗል። ሁሉንም በመንገዱ ይውጣል። እስራኤል የዓለምን ድጋፍ ብትጠይቅም ነገር ግን እሳቱ አሁንም ቀጥሏል። በሌላ በኩል አሜሪካ በራሷ መከራ ውስጥ ትገኛለች። ኃይለኛ አውሎ ነፋሶች እንደ ግዙፍ ጭራቆች ሆነው ከተሞችን እያፈራረሱ ነው። ዛፎችን ከሥሮች ቤቶቻቸው እየገነደሱ ህይወቶችን እየነጠቁ ይገኛል። ከፍሎሪዳ እስከ ካሎራይና የንፋሱ ቁጣ ህዝቡን ጥልቅ ሀዘን ውስጥ ከቶታል። እነዚህ ወዳጅ ሀገራት በተፈጥሮ ሀያል ፊት አሁን በጭንቀት ውስጥ እየተጋፈጡ ነው። እነዚህ ተፈጥሯዊ አደጋዎች በአጋጣሚ የመጡ ሳይሆኑ የአየር ንብረት ለውጥ፣ የአካባቢ መበላሸትና የሰው ልጅ ቸልተኝነት እነዚህን አስፈሪ ክስተቶች አባብሷቸዋል። እስራኤል በመካከለኛው ምስራቅ ያለውን ፖለቲካዊ ውጥረት መቋቋም እያለባት አሁን ግን ከእሳት ጋር እየታገ ያገለች ነው። አሜሪካ የዓለም መሪ ሀገር ውስጣዊ ክፍፍልና በአየር ለውጥ ተጽዕኖ እየተሰቃየች ነው። እስከ ሜይ 2 በተለይ ደግሞ በኢየሩሳሌም አካባቢ በከባድ ሰደድ እሳት ተጎርታለች። ይህ እሳት በእስራኤል ታሪክ ከሚታወቁት መካከል በጣም አደገኛ ተብሎ የተጠቀሰ ሆኗል። እሳቱ በደረቅ የአየር ሁኔታ በኃይለኛ ንፋስ ምክንያት በሰዓት 60 ማይል ፍጥነት ይምዘገዘጋል። በደረቁም ሆነ በእርጥብ ቁጥቋጦች ላይ እሳቱ በፍጥነት ተስፋፍቷል። እሳቱ በኤፕሪል 30 2025 ውስጥ በእሽታውል ደን አካባቢ ነበር የተነሳው። በፍጥነትም ወደ ኢየሩሳሌም አቅራቢያ ተጓዘ። በዚህም ጊዜ እስራኤል እርዳታ ጠየቀች። ወደ አምስት ሺህ ሄክታር መሬት ወደ አመድነት ተቀይሯል። ከዚህም ውስጥ ሦስት ሺህ የደን መሬት እንደሆነም ተነግሯል። በላትሮስ ሻአር ሀጋይ እና ሜሲላት ዚዮን አካባቢዎች እሳቱ ከፍተኛ ጉዳት እንዳስከተለ መረጃዎች እያሳዩ ነው። የሮማ ካቶሊክ ትሮፒስ ገዳም የወይን እርሻዎችና የወይራ ዛፎችም በእሳቱም ተቃጥለዋል። ቢያንስ 12 ሰዎች ደግሞ በጭስ መታፈን እና በቃጠሎ ጉዳት ምክንያት ሆስፒታል እንደገቡም ተነግሯል። አስር ሰዎች ቦታው ላይ የህክምና እርዳታ ሲሰጣቸው፣ ሀያ የእሳት አደጋ ተከላካዮች ደግሞ ቀላል ጉዳት ደርሶባቸዋል። ይሁንና ይህ መረጃ ከወጣ በኋላም የተጎዱ ሰዎች ቁጥር ደ ሚያሻቅብ እየተነገረ ነው። ዋናው የኢየሩሳሌም ቴል አቪቭ መንገድ ሃይዌ አንድ ተዘግቶን መቆየቱም ተነግሯል። ተሽከርካሪዎችን ትተው ተሳፋሪዎች ለህይወታቸው ሸሽተዋል። በርካታ ስነ ስርዓቶችና የነጻነት ቀን ክብረ በዓላት በተለይም ደግሞ በሄርልስ ተራራ የታቀደው ዋና ዝግጅቶች ተሰርዘዋል። ትክክለኛው የእሳቱ መንስኤ እስካሁን እንዳልተረጋገጠ መረጃዎች ያሳዩ ሲሆን መረጃዎች ያሳዩ ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስራ ስምንት ሰዎች በዚህ አደጋ ተጠርጥረው መታሰራቸውን ገልጸዋል። በተለይ ደግሞ አንዱ ከዚህ እሳት ጋር ግንኙነት እንዳለው ተነግሯል። የአየር ንብረት ለውጥ፣ በክልሉ ዝናብ መቀነሱና ደረቅ ሁኔታዎች መፈጠራቸውም የእሳቱን ኃይል ማባባሳቸው ተነግሯል። እስራኤል አስቸኳይ እርዳታም ጠይቃለች። ግሪክ፣ ቆጵሮስ ሩሽያ፣ ጣሊያን፣ ዩክሬን፣ ፈረንሳይ፣ ሮማንያ፣ ሰሜን መቄዶንያ የእሳት መከላከያ አውሮፕላኖችን ወደ እስራኤል ልከዋል። የእስራኤል መከላከያ ሰራዊት አይዲኤፍ የፍለጋና የነብስ አድን ቡድኖች 3687 መኪናዎችና የአየር ምልከታ አውሮፕላኖችን በማሰማራት ደግፈዋል። እሳቱን በአብዛኛው ተቆጣጥረነዋል ቢሉም፣ ነገር ግን ቀሪ ቃጠሎችን ለመቆጣጠር ደግሞ ጥረቶች እንደቀጠሉ መረጃዎች እያሳዩ ነው። ፕሬዚዳንት ኢሳክ ሄርዞግ እሳቱ የአየር ንብረት ቀውስ አካል መሆኑን ጠቅሰው ለወደፊት ግን የህግ እርምጃዎችና ዝግጅቶች አስፈላጊነታቸውን አጽንዖት ሰጥተው ተናግረዋል። የአየር ንብረት ቀውስ ውጤት እንደሆነ ከሚናገሩት ጎን ለጎን ትንሽ እረፍት እየወሰደ እንደገና እየተነሳ ዓለምን እያስጨነቀ ያለው እሳት ከፈጣሪ የሚሰጥ ወደ እርሱ የመመለስ ምልክት እንደሆነም እየተነገረ ይገኛል። መፍትሄውም ይቅር እንዲለን ወደ አምላክ መጮህን መሆኑንም እየተመላከተ ነው። ውድ የአማርያ ቲዩብ ቤተሰቦች ለዛሬ አዝነውን ሀገራዊና ዓለም አቀፍ መረጃ በዚያ ያበቃን። አብራችሁን ስለቆያችሁ እያመሰገንን ዳግም በሌላ ማህበራዊና ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም።